ታቻት፣ ተመስገን ራሱን ስቶ ተዘርሯል። ኤደን የትሁትን ጭንቀት አይታ እሱን ለማስደብደብ ሐሳብ ብታመጣም ነገር ግን ትሁት ከአቅማቸው በላይ እንደሆነና ሊያሳኩት የሚችሉት ነገር እንዳልሆነ ብትነግራትም ኤደን ልትሰማት ፈቃደኛ አይደለች ሰው በገንዘብ ቀጥረው እንዳይሞት እንዳይደን አድርገው እንዲያስደበድቡት ታሳምናትና ይዛት ትወጣለች። ቀጥታም ወደ አንድ ካፌ ነበር ይሄድ እሱን ለማስደብደብ የመረጡት ከዚህ በፊት በቲና አማካኝነት አባይን ያገተውን ዱርዬ ነበረ። እሱም በተመስገን ድብደባ እንደደረሰበት አይረሳም። ቀጥሎም ያንን ጠጋበኛ እናንተ ባትሉም ልኩን ማሳየት እፈልጋለሁ ብሎ ሲላቸው ሄዱ እንግዲያውስ የጋራ ጠላት ላይ ነው ማለት ነው የዘመት ነው ብላ ትለዋለች። እሱም ወደ ትሁት ዞር ብሎ አንቺም የእኔ ጠላት ነሽ፣ ነገር ግን ከኛ ጠላትነት የእሱ ስለሚበልጥ በሀሳባችሁ ተስማምቻለሁ ብሎ ሲል ሄዱ እና መቼ ልታደርገው አስብክ ብላ ትጠይቀዋለች። እሱም የዚህ ሰውየ የመጨረሻ ነገ ይሆናል። አሁን ለዚህ ስራ የሚሆነኝን ነገሮች ማስተካከል አለብኝ፣ ልሂድ ቻው ብሏቸው ተነስቶ ይወጣል። ትሁትም እስካሁን ፍርሃቱ አለቀቃትም ነበር። ኤዱዬ ይሄ ነገር ግን የሚሳካ ይመስልሻል ብላ ተጠይቃታለች። ሄደንም አዎ፣ ካልደፈረሰ አይጠራም። እስከ መቼ ነው እንደዚህ እየሆነን ምንኖረው? የሚመጣውን መጋፈጥ ነው ያለን አማራጭ ብላ ትላታለች። የትሁት ፍርሃት በዚህ መጠን የጨመረበት ምክንያት ተመስገን ቤታቸው ድረስ መጥቶ ስለተመለከተችው ነው። ጠበቃ ነኝ ብሎ ካሌብን ካሳመነ በኋላ በቤታቸው ሰተት ብሎ የመጣው ተመስገን ያለምንም ፍርሃት ሶፋቸው ላይ ተደላድሮ ተቀምጦ ስታየው ትሁት የምትገባበት ጠፍቷት ነበር። አባዬን በሁኔታው እግራ ተጋብተው ምን እንደሆነች ሲጠይቋት ተመስገንም ቀጥሎ ምን ነው ሚያስፈራ ነገር አለ እንዴ? ብሎ ጃኬት ውስጥ የያዘውን ሽጉጥ አሳይቶ ትሁትን የበለጠ ያስፈራራታል። እሷም በድንጋጤ አይ ምንም የለም ብላ ፈጠን ብላ ወደ ውጭ ትወጣለች። ተመስገንም አባዬን ይቅርታ መታጠቢያ ቤት ፈልጌ ነበር ብሎ ሲጠይቀው ትሁትን ጠጥተው መታጠቢያ ቤት እንታሳየው ይነግሯታል። እሷም በትዕዛዙ መሰረት ይዘው ትወጣለች። አባዬ ሰውዬውን የት እንደሚያውቁት እግራ ገብቷቸው ቢመለከቱትም ነገር ግን ትዝ ሊላቸው አልቻለም። ትሁትና ተመስገንም መጸዳጃ ቤቱ በር ላይ ቆመው፣ ቆይ ምን ልትሆን የመጣሁ ለምንድን ነው ማተተው ብላ ስትጠይቀው፣ እሱም የሰማሁት ነገር እውነት ነው ትሁቴ፣ አንቺና ያ ጀዝ ባል ልትጋቡ ነው ብሎ ሲጠይቃት፣ ነገሩን የማታቀው ትሁት ደንግጣ ምን፣ ማን ነው እንደዛ ያለው? በኔና በሱ መካከል ምንም የለም። አሁን ከዚህ ቤት ብትወጣ ነው የሚሻለው ብላ ትለዋለች። ተመስገንም ትሁትን ሊያምናት ፈቃደኛ አልነበረም። ይሄንን እያልሻለሽው ሆነ ብለሽ እኔን ከዚህ ቤት ለማስወጣት ነው። አሁን ከዚህ ሄዳለሁ። ይሄ ነገር እውነት ከሆነ ግን አባትና ልጅን አንገታቸውን ቆርጬ በስጦታ መልክ ነው ምልክልሽ። ትሁት አንቺ የኔ ብቻ ነሽ፣ ማንንም ከአንቺ ጋር ማየት አልፈልግም ብሎ የውሸት ስልክ እያናገረ ወደ ቤት ውስጥ ይገባል። ለአባዬም አስቸኳይ የሥራ ስልክ እንደተደወለለት ነግሯቸው ከቤት ይወጣል። አሁንም ድረስ ሊያስታውሱት አልቻሉ። የት ነው የማውቀው? የሆነ ቦታማ ይህን ልጅ አውቀዋለሁ ብሎ ለማስታወስ መሞከር ይጀምራሉ። ተመስገን ከቤት ሲወጣ ቲናን ከቤት ውጪ በሩ ላይ ቆማ እየጠበቀችው ያገኛታል። እሱም አንቺ ለእኔ ከምትውይልኝ ውለታ የበለጠ እኔ ለአንቺ የምውልልሽ እየበለጠ ስለሆነ ከአንቺ ጋር የነበረኝን ውል አቋርጫለሁ ብሎ ሲላ፣ ቲናም ደንግጣ አታደርጎም፣ ተመስገን እስከዛሬ በሐሳብ ተስማምተ ስንሰራ ነበር። እሺ አሁን ምን ተገኘ ብላ ትጠይቀዋለች። ተመስገንም እኔ አንቺ ቅጥረኛ አይደለሁም ከዚህ በኋላ አጠገቤ እንዳደርሽ ብሎ ይላታል። እሷም በንዴት እኔ እንደዚህ በቀላሉ መተሆን አይደለም ይመስልህ አንላቀቅም ብላ ዝታበት ጥላው ትሄዳለች። አመሻሹ ላይ ቲና ሳሎን ተቀምጣ አባዬ ወደ ውስጥ ይገባል እንደ ተቀመጠም ቲና ካሌብ በገንዘብ እየተደራደረሽ እንደሆነ ነግሮኛል። እሱ አልፈልግም ብሎ ክስ ቢመሰረት በግዴታ እንደምትፈችው ታውቂያለሽ አደለ? ብሎ ሲላ ትሰው አባዬ እኔ ካሌብን አልፈተውም እናንተ እንደምታስቡት ለገንዘብ ብዬ ሳይሆን በቃ እኔ ካሌብን አፈቅረዋለሁ ብላ ስትለው አባዬም በግርምት አንቺ ስለ ፍቅር ግን ስታወር የማምንሽ ነው የሚመስልሽ? ግን አንቺ ሰውስ መውደት ትችይበታለሽ? ብሎ ሲላ ታስመስዋ ቲናም እንዴ እንዴት አልወድም እኔ የሰው ልጅ አይደለሁ እንዴ? ብላ ትለዋለች። አባዬም እስከዛሬ የሰው ልጅ ባህሪ ግን አላየውብሽም ብሏት ጥሏት ይወጣል። በነጋታው ጠዋትም ችግር መፍጠር የእለት ተዕለት ስራዋ የሆነው ቲና ከቤት ወጥታ ተመስገንን ወደ ቀጠረችበት ቦታ እየሄደች ሳለ ኤደንና ትሁት የቀጠሩት የራሷ ያመጣችሁ ዱርዬ ከኋላዋ ቲናን መከታተል ይጀምራል። እሷ በፍጹም የሚከተላት ሰው እንዳለ አላስተዋለችም ነበር። ልክ ተመስገንን አግኝታ ስትቆም ነገሩን ለመመልከት አንድ ጥግ ላይ ይደበቃል። ቲናም ቀጥላ በገንዘብ እንደራደር፣ እከፍልሃለሁ፣ እርዳኝ ብላ ትለዋለች። ተመስገንም ይሄውልሽ እኔ ገንዘብ ፈልጌ አልመጣሁም። ፍላጎቴ እዚያ ቤት መግባት ነበር አሁን የካሌብ የቅርብ ጓደኛ ሆኛለሁ። አሁን አንቺ አታስፈልጊኝ። ከዚህ በኋላ የራስሽን ጉዳይ ራስሽ ጨርሺ፣ እኔ ምንም የምረዳሽ ነገር የለም ብሎ ሲላተናዳ ጥላው ትሄዳለች። ተከትሏት የመጣው ቅጥር ዱርዬም እሷን ትቶ ተመስገንን መከታተል ይጀምራል። ቲና ቀጥታ ሄደችው ወደ ቤት ነበር። ማዕድ ቤት ገብታም ትሁትን ስምኛንቺ ካሌብን ዛሬ አላየሁትም ወዴት ሄዶ ነው ብላ ተጠይቃታለች። ትሁትም አልነገረሽም እንዴ እኔ እኮ ካንቺ ጋር ተመካክሮ መስሎኝ የሄደው እንዴት አይነግርሽም? ቆይ ሚስት ሳትኖር ፍቺ ማድረግ ይቻላል እንዴ ብላ ስትላት፣ ቲና በነዴት ምን ብላ ድርቃ ትቀራለች። ትሁትም ቀጥላ አንድ ጎበዝ ጠበቃ ጋር እንደሄደ ነው የማውቀው። የበለጠ ማወቅ ከፈለግሽ ግን አባዬን ጠይቂው፣ እሱ የበለጠ የሚያውቅ ይመስለኛል ብላ ትላታለች። በሰማችሁ ነገር የተንገበገበችው ቲናም ፈጠን ብላ አባዬ ጋር ትሄድና እውነት ነው አባዬ ነገረኝ፣ እስቲ ካለቤት ነው ያለው ብላ ስትጠይቀው፣ ያለበትን እንደማያውቅ ይነግራታል ቲናም ረ ለፍት ጠበቃ እያናገረ ነው አይደለ? ብላ ስትለው አባዬን በቁጣ ማን ነው እንደኔ ብሎ ይጠይቃታል። እሷን ፈጠን ብላ ትውት ናት ብላ ታቃጥራለች። እንዴት ይህንን ነገር ትነግርሻለች? ሚስጥር አይደለም እንዴ? ትውት አንቺ ትውት ብሎ በነዴ ጮክ እያለ ሲጠራ ትውትን ፈጠን ብላ ትመጣለች። እንደ ደረሰችም ቆይ ህዝቤት ሚስጥር አይወራም ማለት ነው። እንዴት ነው ካለ ያለበትን ቦታ የተናገርሽው? ብሎ ሲላ ትውትን በፍርሃት ስታስጨንቀኝ ነው የነገርኳት ብላ ትመልስለታለች። አባዬም ብታስጨንቅሽስ እንዴት ሚስጥር እንዳደረግነው እያወቅሽ ታውሪያለሽ ብሎ ሲላቲና በመሃል እውነት ነው አባዬ ብላ በፍራስ ጠይቀው አባዬም አዎ ቲና ብሎ ይመልስላታል። እሷም መቼም ቢሆን አይሆንም እሺ እንዳታስቡት ብላ ጥላቸው ትወጣለች። አባዬም ፈገግ ብሎ ምንድን ነው ያደረግሽ፣ ትሁት በነፍሷ እኮ ነው የተጫወትንባት ብሎ ይላታል። ትሁትም አባዬ በፊት ተዋናይ ነበርክ እንዴ? ዛሬማ አትተኛትም። እስቲ ሰላም ማጣት እንዴት እንደሆነ ታየዋለች ብላ ትለዋለች። ሆነ ብለው እሷን ለማነደድ ያደረጉት ነገር ነበር። ትሁትም ስራ እንደጨረሰችና ትንሽ ዞር ዞር ብላ እንድትመጣ ተጠይቋለች። እሱም ብዙ እንዳትርቅ እንደመሸ ነግሯት ይፈቅድላታል። ትሁትም ከቤት ወጥታ እህቷ ጋር ስልክ ደውላ እያወራች ባለችበት ነው ተመስገን ከኋላ መጥቶ ሊያንቃት ሲሞክር የቀጠሩት ሲከታተለው የነበረው ዱርዬ በትልቅ አጠና ማጅራቱ ብሎ ራሱን ያሳተው። በዛ ሰዓት አባዬ ቤት ውስጥ መጽሐፍ ማንበብ ሰልችቶ ተነስቶ ረፍት ለማድረግ ሲወጣ ቲናም ቀስ ብላ መታ እየጠጣው የነበረው ውሃ ውስጥ መርዝ ከታ ታዋህደዋለች። ያላስተዋለችው ነገር አባዬ ነገሩን እየተመለከተ እንደነበረ ነው። ፈጠን ብሎ መቶም ውሃውን ራሱን ሊያስጠጣት መታገል ይጀምራሉ። በቀጣይ ምን ይፈጠር ይሁን ሐሳብ አስተያየታችሁን ኮመንት ላይ አጋሩ። ቻናሉንም ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደውል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ፣ እስከዛው በሰላም ቆዩ።